እንደምታውቀው አየር ኃይል ከአየር ኃይል በፊት ኢንፋክት ሀገራችን ኢትዮጵያ በጣም ታላቅ ጥንታዊ ሀገር ናት ስንል በምክንያት ነው፣ በምክንያት ነው ዝም ብለን ሳይሆን፣ ኢትዮጵያ ታላቅ እና ጥንታዊ ሀገር ናት ስንል ምክንያቶች አሉን። አንደኛ ከማንም በፊት እንደ ሀገር በጣም ዘመናዊ የሆኑ ተቋማትን ከገነቡት ጥንታዊ ሀገር አንዷ ናት። ሌሎችን እንኳን ትተን የኢትዮጵያ አየር ኃይል ስንወስድ ሌላ አፍሪካ ሀገር አውሮፕላን ምን እንደሚመስል ኢቭን ሌላ አለም ክፍልም አውሮፕላን ምን እንደሚመስል በማይታወቅበት ጊዜ እኛ አውሮፕላን ታጥቀናል፣ ባንክ ገንብተናል፣ ቴሌኮሙኒኬሽን አስገብተናል። ከማንም ሀገር ቀድማ ዘመናዊ የመንግስት አስተዳደርን የገነባች ታላቅ ሀገር ናት። ለዚህ ነው ከምክንያቶቹ አንዱ ወስደን እች አገር ታላቅ ሀገር ናት ብሎ ሁሉ ጊዜ የሚነገረው። ከዚህ ተነስተን ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመ ገናና ረዥም እድሜ ካለ ካሉ ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያ ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያዩ ውጣ ውረዶች አልፎ ዛሬ ዘጠናኛ አመት ዘጠኝ ዜሮ አመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነው፣ እና ይሄ ተቋም መከበር አለበት፣ መወደስ አለበት፣ ለህዝቡ ማወቅ አለበት አካባቢያችን ማወቅ አለባቸው። ምን ያክል ልምድ ምን ያክል የውጊያ ልምድ፣ ምን ያክል የስልጠና ልምድ፣ ምን ያክል የጥገና ልምድ እንዳለው መታወቅ አለበት እና ዋናው መነሻ የምናረገው እሱ ነው። ይሄን ካል አየር ኃይል አሁን የተያዘው በተጨባጭ አገሩን የመጠበቅ ሉዓላዊነቱን የማስከበር ስራዎችን ነው። ከዚህ ጎን ለጎን ደግሞ ትልቅ ተቋማዊ ግንባታ መከላከያ መንግስት በሚሰጠን አቅጣጫ ተቋማዊ ግንባታም እያካሄን ነው። ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን፣ በስልጠና በበረራ በተለያዩ ስልጠናዎች እያካሄን ነው ያለ ነው። የውጊያ መሰረተ ልማት እየገነባን ነው። ትጥቆቻችንን እያሻሻል ነው። አካባቢያችን ለኢትዮጵያ በሚመጥን አድርገን ኤርፎርስ በመሰረቱ ለኢትዮጵያ መጥን አድርገን እየሰራን ነው። በተመሳሳይ ደግሞ ይሄም በዓል አሁን የሰራ ናቸው ስራዎች ወይም ደግሞ አየር ኃይል የት እንደደረሰ ለሕዝባችን ይፋ ለማድረግ ሕዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያቅ ለዛ ተብሎ የታቀደ በዓል ነው የታቀደ በዓል ነው እንደምታስታውሱት የ88ኛ የምስረታ በዓልን በደመቀ ሁኔታ አከብረናል። 89ኛንም አከብረናል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን አንድ አመት አልፏል። ስለሆነም ዛሬ አሁን በዚህ በዓል ላይ በዚህ የበዓል መጀመሪያ ላይ የሚጀመረው የስፖርት ፌስቲቫል ነው። ለአየር ኃይል በሙሉ አቅሜ ረውጣለሁ በምል በብሾ በመሰረቱ የመጀመሪያ የሆነ በብሾፍቱ ከተማ በዘንድሮ ይጀመራል። ነገር ግን በየአመቱ የብሾፍቱ ከተማ ብራንድ ሆኖ ነው የሚቀጥለው። ልክ በተለያዩ ከተሞች በአዲስ አበባ ላይ ታላቁ ሩጫ ብለን እንደምናውቀው መዛ ይቀጥላል። በዓሉ መከበር የነበረበት በእርግጥ ከህዳር ሀያ ጀምሮ ነው። ነገር ግን ከወዲሁ መጀመርና አናውንስ መደረግ ስላለበት ነው። ከዛ ቀጥሎ ሌሎች ዝግጅቶች እስከሚደርሱ የተለያዩ ኮንፈረንሶች ይኖሩናል። ኤክስፖ ወይም ኤግዚቢሽን ይኖረናል። በጣም ደረጃውን የጠበቀ የአየር ትርኢት ይኖረናል እና የተለያዩ አክቲቪቲዎች ይኖሩናል። ይሄኛው የመጀመሪያ ነው። ለበዓሉ የመጀመሪያው በዓሉን የምናስጀምርበት የአስር ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል። ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ብሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይሄን አስበን በየአመቱ ህዳር 20 ላይ የ10 ኪሎ ሜትር ሩጫ ይደረጋል። ዘንድሮ የመጀመሪያ ነው የሚሆነው፣ ስለሆነም በዚህ እንጀምራለን። የተለያዩ አክቲቪቲዎች ደግሞ በየጊዜው ሲደርስ ደግሞ ለህዝባችን እየገለጽ እንሄዳለን። ለዚህ የሚደረግ ዝግጅት ሁሉ ተጠናቋል። ቲሸርቶች ታትሟል። ቦታ ተዘጋጅተዋል፣ እንግዲህ ባለሙያዎች ተዘጋጅተዋል። ዛሬ ይህንን ከፍተን በእለቱ ህዝባችን፣ ወጣቶች ከሁሉ አገሪቷ ክልል መምጣት የሚችል አቅሞ የቻለ ሁሉ መጥቶ ከተማችን ላይ ለአየር ኃይል እንድሮጥ፣ ለከተማችን እንድሮጥ፣ ለሰላም እንድሮጥ ጥሪያችን እናቀርባለን።